የደም እህትና ወንድም አይደለንም። አንቺን ምንም አይጎዳሽም፣ ግን ሌላ ደግሞ ይሄን ነገር ስታቂ የሚጎዳ ሰው አለ። ያብ ለምን ዝምታ ያልሽ? ለምን አትነግሪያት ነው ማለት ይህ ነገር እሷ ምንም እንደማይጎዳትና ምንም ብትሰሙም እንደማይጠቅማት ንገሪያት። ነገር አይቀርም፣ መነገሩ ማኮ አይቀርም። አንተም በደንብ አስብ ጊዜ። እንደውም እኔ በደንብ አስብበት እያልኩት ነበረ ጊዜ ወስዶ። ለእኔ የሚጠቅመኝን አንተ አይደለም የምትነግረኝ፣ እኔ ነኝ የማውቀው። ከተነገረኝ በኋላ የሚጠቅመኝን የሚጎዳኝ፣ የምወስነው እኔ ነኝ። እኔና ያብ ስራ እህትና ወንድም አይደለንም። ሰላም ሰላም ሰላም፣ እንዴት ናችሁ? ውድ ነው የተከበራችሁ ቤተሰቦቻችን፣ እንዴት ናችሁ? ደህና ናችሁ? እኛ ያለን እግዚአብሔር ይመስገን ደህና ነን። እናንተም እንግዲህ በያላችሁበት ሰላም ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ። ያው እንግዲህ ትላንትና የሁላችሁንም ኮሜንት አንብቤ ያለሁኝ ሁላችሁም እግዚአብሔር ይማርሽ አላ ይማርሽ እያላሽን ስለነበረ አመሰግናለሁ። ፈጣሪ አክብርልኝ፣ ክበሩልኝ። ያው እንግዲህ እና እኔም ደግሞ ከእናንተ ጋር ላለመጥፋት፣ ከእናንተ ላለመራቅ በቻልኩት ሁኔታ ሁሉ እሞክራለሁኝ። ደህና በሆንኩኝ ሰዓት ሁሉ በተሻለኝ ሰዓት ሁሉ እየመጣሁኝ ከእናንተ ጋር ጥሩ ጊዜ አሳልፋለሁኝ። ጥሩ ጥሩ የሚባሉ ደስ የሚሉ ቪዲዮዎችን ወደ እናንተ ይዤ ለመምጣት እሞክራለሁኝ እና ብቻ ስለ ሁላችሁም ጉልበት ስለሆናችሁኝ፣ ስላበረታታችሁኝ፣ ከአጠገቤ ስላልተለያያችሁ ሁሌም በመጥፎ ጊዜ እናንተ ብቻ ናችሁ የኔ ማለት የኔ ብርታቶች በጣም ነው ማመሰግነው። ፈጣሪ አክብርልኝ እና ዛሬ ለምንድነው መሰላችሁ የመጣሁት? እኔ የአብና ቢኒ ጋር ያለውን ነገር እያንዳንዱን ነገር ማወቅ እፈልጋለሁ። ጠቀመኝም አልጠቀመኝም፣ ጎዳኝም፣ ሰበረኝም፣ ጠገነኝም ሁሉንም እያንዳንዱን ነገር ያለውን ነገር ማወቅ እፈልጋለሁ። ምክንያቱም ማለት እናንተም ጋር ምናምን እያየው ነበረ ኮሜንት ማወቅ አለብሽ ምንም አይነት ነገር ቢሆን ማወቅ ጥሩ ነው። ምክንያቱም ለየትኛውም ነገር ለየትኛውም ውሳኔ ማወቅ ጥሩ ነው። እነሱ ጋር ያለው ነገር ምን እንደሆነ ምን እንደሆነ አላውቅም። ምን አይነት ነገርም ከባድም ይሁን ቀላልም ይሁን ማለት የሚያሳዝንም የሚያስደስትም ነገር ቢሆን አላውቅም። ስለዚህ ያው በእርግጥ ሁሉም ሰው የራሱ ምክንያት ይኖረዋል። ማለት አሁን እኔ ማወቅ አልፈልግም ብዬ ነበረ። በእርግጥ ግን አሁን ማወቅ ፈልጋለሁ፣ ምክንያቱም ምንም ሆነ ምን ማወቄ ይጠቅመኛል እንጂ አይጎዳኝም። ስለዚህ እንደዚ ስለሆነ ምን እንደሆነ ያለው ነገር እነሱንም የሚያስጨነቃቸው በተለይ ደግሞ ያው ማለት በእርግጥ እኔ በዚህ በዚህ ያህል መንገድ ምናምን ያው ቀላል ነገር ቢሆንና ኖርማል ነገር ቢሆን በዚህ ያህል መንገድ እኔ እንዳውቅ ምናምን እንደዚህ አስገፋፋኝም ነበር በእርግጠኝነት ማለት ነው። ያ ደግሞ ማለት ምንም ሆነ ምን ብቻ ለእኔ የሚጠቅመኝ ነገር ሊሆን ይችላል። ስለዚህ ማወቅ አለብኝ። ባውቀው ደግሞ እንትን የሚለኝ ነገር አይመስለኝም። አለማወቁ ነው እንጂ ሊጎዳኝ የሚችለው ማወቂ የሚጎዳኝም የሚያሳጠኝም ነገር ያለ አይመስለኝም። ስለዚህ ሁሉንም ነገር ማወቅ እፈልጋለሁኝ እና ያው ጠርቻቸዋለሁኝ፣ ይመጣሉ እና በቃ ለዚህ ነው የመጣሁትኝ ማለት ነው። ምክንያቱም ማወቅ ስለምፈልግ ያለውን ነገር ማወቅ ማለት ካወቅኩኝ በኋላ ምንም ማለት አይደለም። በቃ ምንም አይነት ነገር ቢሆን ምናምን ምንም እኔን የሚነካ ይሁን እኔን ማይነካ ይሁን ካወቅኩኝ በኋላ ነው ውሳኔ ላይ የምደርሰው እኔ ማለት ነው። ያው አንቺ እሱ እሷ ማወቅ አለባት እያለች ነው፣ ማወቅ አለባት እሷንም የሚነካ ነገር ነው ይሄ ነገር እያለች ነው። እሱ ደግሞ አይ እሷን አይነካ ማወቅ እያለባትም እያለ ነው። ስለዚህ ሁለታቸው እየተጣረሱ ስለሆነ እንትን አውቄ ነው ያንን ነገር ኦኬ፣ አዎ እውነት ነው ትክክል ነው ማወቄ ትክክል ነው ወይም ደግሞ ይሄ እኮ እኔን የሚመለከት ጉዳይ አይደለም ብዬ ከሁለቱ አንዳቸው ትክክል ናቸው አይደሉም፣ ለማለት ያንን ጉዳይ ነገር ማወቅ አለብኝ። ስለዚህ እንደዛ ስላለብኝ ዝናብ እየመጣ ነው በነገራችን ላይ እና እና እንጠብቃቸው እና ከመጡ በኋላ የሚሉትን ነገር ዛሬ ማለት ምንም ሆነ ምን እኔ አስገድጅም ቢሆን እንዲናገረው አደርጋለሁኝ። ምክንያቱም መናገር ስላለባቸው ማለት ነው። እና እነሱም ደግሞ የሆነ እንትን የሚላቸው ይመስለኛል። ያው ተገናኝተን አናቅም፣ ስንት ቀናችን ሆነ ከተገናኘን መሰለኝ። ተገናኝተን አናቅም፣ ትናንትም ምናምንም ከትናንት ወዲያም አልተገናኘንም እና ትናንት ትላንት አልተገናኘንም መሰለኝ። እና ስለዚህ መሆን ያለበት ነገር ምንድን ነው? ከመጡ በኋላ እያንዳንዱን ነገር ምና ይሆናል። እንግዲህ ያው ዝናቡ ምናምን የዘነበ ከሆነ ያው ቦታ መቀየር አይቀርም። ያው ግን ዝናቡ ከሌለ እዚሁ እንጠብቃቸውና ከመጡ በኋላ የሚሆነውን ነገር አብረን ምና ይሆናል። እና በድጋሚ አብራችሁን ቆዩ እና እንጠብቃቸው። ግን ቅዝቃዜው ራሱ አዝኜ ባመልሽ ብመክርሽ፣ አንቺኑ ነዝናዛ ነው ብለሽ ታሚኛለሽ አሉ

እና ደህና ናችሁ አመሰግናለሁ። የሚባለው እን የሚባለ አምሮባህል አምሮብሻል ሲባል አመሰግናለሁ አንተም አምሮ ባህል ነው የሚባለው። ስለሚያምርባት አዲስ ነገር አይደለም ማለት መስማት አንቺ ሁሌ ስለምትባል ይሆናል። ጥሩ ነው። እና ደህና ናችሁ ቆይታችሁ ጠፋችሁ፣ በሰላም ነው? ዝናቡ ያጠፋ? እንዲህ መጥፋት ጥሩ አይደለም። ይጠየቃል። ወዴት ነው ይባላል፣ እንዴት ነው ይባላል። እሺ፣ ለማንኛውም አዎ፣ በሰላም የሆነ ነገር ልነግራችሁ ማነው፣ ሊጠይቃችሁ ነው የምፈልገው። ዛሬ ያው በርግጥ እስከዛሬ ድረስ ብዙ አውርተንበታል፣ ብዙ ተጨቃጭቀንበታል ብዙም ነገራቶች ከፍተንበታል ምናምን። ሰሙኑን እየተፈጠረ ያለ ነገር አለ እና ስለዛ ጉዳይ ነው ላወራችሁ የምፈልገው። ምንድን ነው መሰላችሁ እኔ በእርግጥ በሆነ ሰው ሕይወት ውስጥ ገብቼ ማለት የሰውን ሕይወት ዘርዝሬ የማወቅ ምናምን ፍላጎት ብዙም ኖሮኝ አያውቅም። ግን ደግሞ አሁን ደግሞ የተፈጠረው ነገር ማለት ባለፈው የተፈጠረው ነገር ደግሞ እያንዳንዱን ነገር እንድታስረዱኝ ማወቅ እፈልጋለሁ። ማለት ያው ልቤኔ ምን አለ መሰለህ አንተ ይህንን ነገር ማንሳት ያው ማንሳቴ ትክክል አይደለም ብለህ ልታስብ ትችላለህ። እሷ ደግሞ ማንሳቴ ትክክል ነው ብላ ነው የምታስበው። ስለዚህ እሷ አንቺንም ይሄ ነገር በኋላ ላይ አንቺንም ማለት አንቺንም ያካትታል ማወቅ አለብሽ ብላ ነው የምታስበው አንተ ደግሞ ማወቅ የለብሽም ብለን ነው የምታስበው። ስለዚህ አሁን ደግሞ የሚያስታርቀን እና ይሄ እንትን የሚያስማማን አንድ መንገድ ብቻ ነው። እሱም መንገድ ምንድን ነው? ያለውን ነገር ንገሩኝና እኔን ይመልከተኝ አይመልከተኝ፣ ወይም ደግሞ ያ ነገር እኔን የሚያገባኝ ይሁን የማያገባኝ ይሁን ስለ እኔ የእኔን ህይወት የሚነካ ይሁን ማለት ይነካል ወይም አይነካም የሚለውን ነገር እኔ መፍረድ የምችለው እዚህ ጋር ማለት ነገሩን ከነገራችኝና ካዋራችኝ በኋላ ማለት ነው። እና ዛሬ የጠራኋችሁ ለዚህ ነው። ዝናብ ምናምን እየዘነበ ነው ወይ ዝናብ የሌለበት ቦታ እንሄዳለን። ብቻ ማወቅ ፈልገው ይሄንን። በዚህ ነገር እኔና እሷ አውርተን አንደኛ ነገር ጨርሰናል። ሁለተኛ ነገር ደግሞ ዋናው ነገር ማወቅ ያለብሽ ነገር እዚጋ ምንም አይነት ነገር አንቺን እንደዚህ የሚጎዳ ነገርም የለም። ምንም አንቺን የሚያስከፋሽ የሚበድልሽም ነገር የለም። ያው ነገሮችን ሆነ የሰው ልጅነን ለማወቅ ምናም ጉጉት ሊኖረን ይችላል በሚለው ነው እንጂ አንቺ ጋር ምንም የሚደርስም ነገር የለም። ይሄ የኔና የሷ ጉዳይ ነው። አንቺን የሚጎዳሽም የሚያስከፋሽም የሚያስቀይምሽም ነገር አይደለም። ይሄ ነገር ብትሰሚውም ባትሰሚውም ምንም እንትን የሚልሽ ነገር የለም። ገባልሽ አይደለ? የሚጠቅምሽ ነገር የለም። ሶስተኛው ነው ዋነኛው ነገር ደግሞ ይሄንን ነገር ስታቂ፣ ሲወራ በጣም ብዙ የሚሰበሩ የሚያዝኑ የሚከፋቸው ሰዎች ሊኖሩ ይችላሉ። የሚሰበር የሰው ልጅ ልብ ሊኖር ይችላል። ገባሽ አይደለ? ስለዚህ እነዚህን ሶስቱን ነገሮች አይተሽ ሁሉንም ነገር እንድትተዩና እንድትረሹ ነው የምፈልገው። ምክንያቱም እኔ እና እሷ አውርተንበታል። በቃ ከዚህ በኋላ ምንም አይነት ነገር አንቺን እስካልጎዳ፣ አንቺን እስካልነካ ድረስ ምንም አይነት ነገር ባንነግርሽ ምንም አንቺ የምትኙ ነገር እንደሌለ ስላወቅን ነገሮችን ትተነዋል። እሷም ትተዋለች። ስለዚህ ያለው ነገር ይህንን ይመስላል። በዚህ ጉዳይ ላይ ብዙም አትጨነቂበት። ዛሬ ማለት ይሄንን ነገር ሳልሰማ እኔ ወዴትም አልሄድም። ማለት ማለት ይሄንን ነገር ሳልሰማ ዛሬ እውነቱን ሳትነግሩኝ ማለት ወዴትም አልሄድም። ማለት በቃ እኔ አላቀፍ እዚህ ጋር አልገባኝም። አንቺንና አንቺን የሚያስቀይምና የሚያስከፋሽ ነገር ካልሆነ ምን፣ ለምንድን ነው ማውቅ ይፈለግሽ? እሱን እኔ ይወስናለሁ ቢኒ ማለት እሱን እኔን የሚነካ ነገር ይሁን አይሁን ያለ እኔን ምንም የማይነካ ነገር ጫፌ ላይ እንደዚህ ማይነካ ነገር ቢሆን ባይሆን ኖሮ እሷ የዛን ቀን አታስቀረኝም ነበር። እኔን የማይመለከተኝ ነገር ባይሆን እኔ አታስቀረኝም ነበር በእርግጠኝነት። ምክንያቱም ይህን ያህል የሆነ እንትን አይደለችም እና ይህን ያህል ርቀት ልትሄድ አትችልም በእርግጠኝነት ማለት ነው። ያቡ ለምን ዝም ትያለሽ? ለምን አትነግሪያትም? ማለት ይህ ነገር እሷ ምንም እንደማይጎዳት እና ምንም ብትሰሙም እንደማይጠቅማት ንገሪያት። ምንድን ነው እዚህ ጋር ሌላ ነገር መፍጠር እንዴ? ማለት በጣም እ ነገሮችን ቀለል ለማድረግ እኮ ነው አይደለ እንዴ? ነገሮቹ አሁን ቀለል ሊሉም ላይሉ የሚችሉት እሷ ነግረናት እ የእሷ ምላሽ ነው የሚሆነው። ማለት ነገሩ አሁን አንተም ማለት ይገባኛሉ አሁን እንደዚህ ማለት ያልፈለክበት ነገር የሆነ ሰው ለዛ ሰው አስበህ እንደሆነ አውቃለኝ፣ ግን ለአንቺ የሚነገርሽ ነገር እኔም ደስተኛ እኮ አያረገኝም እኔም ምክንያቱም ብዙ ነገሮች አሉ። ያው ነገሩን ከነገርንሽ በኋላ በደንብ ትረጇዋለች ብዬ ተስፋ አረጋለሁ። ግን ምንድን ነው ነገሩን ከነገርንሽ በኋላ የምትያት በቃ ምንም የሚነገር ነገር የለም አይ ብይን፣ ሁሉ ነገሮች በቃ በዚሁ ነው የሚቀጥሉት። ሁሉም ነገሩንማ አይቀርም መነገሩማ እኮ አይቀርም። አንተም በደንብ አስብ ጊዜ እንደውም እኔ በደንብ አስብበት እያልኩት ነበረ ጊዜ ወስዶ። ግን አሁን አንቺ እንዳልሽው የሆነ ነገር ኖርማል፣ ምንም ምንም አንቺን የማይመለከት ቢሆን ኑሮ እኮ መናገር አይጠበቅብኝም ነበረ ማለት ዝም ማለት እችል ነበረ፣ ግን የሚጎዳሽም ነገር ሆነም አልሆነም በቃ ደስ ማወቅ አለብሽ ብዬ አሰብኩኝ ለመናገር። አሁን እሱ ደግሞ ይህን ነገር አንቺ ብሰሚ የሚከፋው ሰው አለ ብሎ ስለሚያስብ ነው ማለት በቃ የሚደብረው ሰው በቃ። እንደዛ ካሰብሽ ደግሞ ነገሩን የሆነ እንደዚህ እንደዚህ እያደረግሽ ቁ ነው ያለት። እኔ ለምንድነው ማሰሚኛ? እኔ አዳምጪኝ ስቴ ነኝ ስለ ገረማችን ሁለታችን ማለት ምንም የሚገርም ነገር የለውም እኮ ይሄ ነገር፣ እንደ እኔ ደግሞ ውሳኔ ነው። ማለት አሁን አንቺ ይሄ ነገር አንተን አይነካም አይጎዳህም፣ ስለዚህ ምንም ማወቅ አይጠበቅብም ካልሽኝ፣ እኔ እንደዚያ ልጨነቅም። አሁን ለምሳሌ ብለኸኛል እኮ ስለ እኔ ህይወትም ሆነ ስለ እኔ የትኛውም ነገር አንቺን ይመለከትሻል፣ የሚጎዳሽ ነገር አይደለም አንቺን በዚህ ላይ ደግሞ የሚከፋ ሰው አለ። ይህን ነገር አንቺ ስትሰሚ የሚከፋው ሰው አለ፣ አይምሮ የሚነካ ሰው አለ፣ ልቡ የሚደማ ሰው አለ። ገባሽ እኔ ስለሰማው ይህ እኔ ምንም ሆነ ምን ዛሬ እያንዳንዱን ነገር እንድትነግሩኝ ይፈልጋለሁ። እያንዳንዱን ነገር መስማት ፈልጋለሁ። እኔን ይንካኝም አይንካኝም እሱን ከነገራችሁኝ በኋላ እኔ ነው የመወስነው፣ እናንተ አደላችሁ የምትወስኑልኝ ያስገባቸው አይደለ እኔ ሞስኖ ይሆናል። እኔን ይንካኝ አይንካኝ፣ እኔን የሚመለከተኝ ነገር ይሁን አይመለከተኝ፣ ይመለከተኝ ሞስኖ እኔ ነኝ። ስለዚህ እያንዳንዱን ነገር ማወቅ እፈልጋለሁ። ስለዚህ ምንም አሁን ከዚህ በኋላ ሌላ ወሬ አልፈልግም። ንገሩኝና እንትን በል። እኔን እየሰማችኝ አይደለም አንቺ፣ ቢያንስ ስ ያስረጃት ማለት እኔ ምንም እያዳመጠችኝም አይደለም እየሰማችኝም አይደለም፣ ጭራሽ ሌላ ነገር እየመሰላት ነው። እኔ ምንም አልመሰለኝም፣ ምንም አልመሰለኝም። ምን መሰለኝ ነ አይደለም እውነቱን እውነቱን ስትይ አንቺን እኮ በጣም የሆነ ነገር ለማድረግ ምናምን እየመሰለሽ እኮ ነው። አንቺንም በጣም የሚጎዳሽ ነገር እዚህ ጋ አንቺን ምንም ነገር አንድ ነገር የሆነ ነገር አሁን ለምሳሌ የማይጎዳሽ ከሆነ አንቺን ምንም የማይሆን ላይ እንዴት ብዬ ላስረዳሽ? ምንም ማያረግሽ ከሆነና ማይጠቅምሽ ከሆነ ለምንድን ነው ይሄንን ነገር መስማት ይፈልግ? እኔ መስማት ማወቅ እፈልጋለሁ፣ ምክንያቱም በቃ እኔ የተሰማኝ ስሜት አለ። ገብታችኋል? እኔ በዚህ ምክንያት እን ምንድን ነው እያልኩኝ እንቅልፌን ማጣት አልፈልግም። እንቅልፌን እያጣው ነበር በዚህ ምክንያት ማለት፣ እየተጨነኩ ነበር። ምን ቢሆን ነው ማለት ከእንደዚህ አይነት ፕሮግራም ያስቀረችኝ? ምን ቢሆን ነው? በቃ ኖርማል ነገር ቢሆን ከእንደዚህ አይነት ፕሮግራም አታስቀረኝም ነበር። የሁሉም ነገር አይፈጠርም ነበረ ከዚህ በላይ በቃ አንድ ነገር ልንገርሽ። እዚህ ጋር እኔ የሆነ ነገር ለአንቺ በነገርኩ ቁጥር አንቺን ምንም አይጎዳሽም፣ ግን ሌላ ደግሞ ይሄንን ነገር ስታቂ የሚጎዳ ሰው አለን። ይጎዳ ያ ሰው በቃ ለምን? አይ እንደዛ ለምን ይሆናል? እሷ የማትጎዳ ከሆነ ያ ሰው ለምን ይጎዳል? እዚህ ጋር አንቺን የማያስከፋሽ ምናምን ከሆነ ለምን ያ ሰው ለምን ይከፋል? ይህን ነገር ስታቅ በእሷ ቦታ ብትሆን በእኔ ቦታ ብትሆን አንተ ምን ታደርጋለህ? ነገ የሆነ ሰውን አስተዋውቀሃለሁ ብዬ ተዘጋጅቼ ከዛም በኋላ የሆነ የኔ ሰው የሆነ ሰው ወየ እዮ መቶ ነገ እዮ መቶ ቢኒ የሆነ ይህን ነገር መስማት አለብህ ከመሄድ በፊት ቢልህ ምን አይነት ነገር ነው የሚሰማ በእኔ ቦታ ሆነ በእኔ ጫማ ሆነ ለማየት ሞክር። ነገራቶችን ግዴታ አንተ ላይ መፈጠር የለበትም ያ ነገር ገባ። እኔ ወይ እንደዚ አይነት ነገር መፍጠር የለብኝም እዛ ጋ ቢሆን እንደዚህ ካልሽኝ በቃ ማለት እንዴት ነው ማስበው። መስሎት ሊሆን ይችላል ያ ነገር ያወራው ልጁ ማለት በአይምሯችን የሆነ ነገር እዛ ሊፈጠር ይችላል። ወይም መስሏት ሊሆን ይችላል ያወራችሁ። ገባሽ አይደለም እሺ በቃ አንተ አታውራ። ከዚህ በኋላ መስሎች ነው። እሺ አሁን እኔ እሷ መስሎኝ ነው። ያ ነገር ጭራሽ አንቺን ሚነካ አንቺን ነገም ከነጊ ወደ ወዲ ወዲያም አንቺን ሚነካም አንቺ ማወቅም ያለብሽ ጉዳይ አይደለም ይሄ ነገር አይመለከትሽም ካለች እኔ እዘጋለሁ። ዛሬ ይህንን ጉዳይ ማለት ነው ካለች አይመለከትሽም የሚመለከትሽ ነገር አይደለም ያን ነገር ከዛ ነገር ያስቀረውሽ፣ ጭራሽ እኔ ሌላ የማይገናኝ ሀሳብ አስቤ ነው ካልሽኝ ችግር የለውም። እኔ አልጨቃጨቃችሁ የመጨቃጨቅም ሱስ ደግሞ የለብኝም። እንደዛ አይደለም ማለት የሚመለከትሽ ነገር ባይሆን ኑሮ መጥቼ አይ ቢኒ እንደዛ ልልሽ አልችልም። ቢያንስ እንኳን የማውራት ነፃነቷን ተውላት ታውራ። ቢያንስ እንዴ ማለት ብትችል እኮ በፕላስተር ምናምን ልታሽጋት ነው የሚመስለው። ቢያንስ ታውራ ሀሳቧን በነፃነት በምትፈልገው መንገድ ሀሳቧን ቢያንስ ትግለጽ። እሺ እኔ ያብ ንገሪኝ። አንቺ ማለት በቃ ንገሪ ያለውን ነገር ንገሪኝ። ማለት እዚህ ቆመዋል። ለምንድን ነው ማለት ለምንድን ነው ያን ይህንን ነገር የፈራሽ? ማለት ንገሪ። እኔን የሚጎዳኝ ነገር ከሆነ ነገ ማወቅ ያለብኝ ነገር ከሆነ ማወቅ እያለብኝ ያላወቅኩት ነገር ካለ ንገሪኝ። ማለት እኔ ያንም ቀን ልነግርሽ ነበረ ማለት እኛ ህይወትሽ እኮ አሁን ትነግርኛለች አትነግርኝ። አሁን እዚህ ጋር ቆመዋል። ትነግሪኛለሽ? አትነግሪኝም? ጉዳዩ አይ ኖ አንቺ ትነግሪኛለሽ። በቃ እሺ እኔ ቢኒ በቃ እኔ ከዚህ በኋላ ከእናንተም ጋር አልገናኝ፣ እኔ ደግሞ ይህን ነገር እስካልሰማው ድረስ ማለት ነው ምንም አይነት የሚኖረን ጓደኝነትም ምንም ቤተሰባዊነትም የሚኖረን ነገር የለም። እኔ አልፈልግም አይ ማለት ከዚህ በኋላ ከአንተ ጋር ያለኝንም ጓደኝነት አልፈልገውም። በቃ እኔም ወስጄውም አጥፍቼም ስህተተኛ ሆኜም ጥፋት ኖሮብኝም ከሆነ ሶሪ ለሁሉም ነገር። ግን ጥፋተኛ ልሁን ገባ ልሁን ችግር የለውም። ቢኒ በቃ እንንገራት፣ በእናትህ ማለት በቃ ቢኒ፣ ከዚህ በላይ አይ በቃ ተይው፣ ማለት ተይው ሳይሆን ሄላንዴ ቆይ ሲጀመር ከዚህ በላይ አይደለም ከዚህ በኋላ እኔ የሆነ ነገር መናገር ፈልጋለሁ ብዬ ተደባብራችሁ አይደለም። እስካሁንም በእኔ ምክንያት ለመዳብ የተደባበራችሁ ነገር እስካሁን መንዛዝኝ። ስለዚህ ያሰው ቢን ያውቃል። አስበህ እንደሆነ ግን በቃ የነገራትና እሷም እናንተም ያላችሁን ነገር ቀጥሉ። ይሄ ነገር እንትን ካለች በኋላ የምታስቡት ግን አልገባኝም። ዝናብ እየዘነበ ነው። ዝናብ በጣም እየዘነበ ስለሆነ ምን በሰብስቢል ዝናብ እየዘነበ ነው። አንደኛ ነገር ይሄ ነገር ደግሞ ምንም እዚህ ዝናብ ውስጥ ቆመ ያስወራ ነገር አለ እኮ አንተ አሁን ወለ የአንተ ህይወት ኖርማል ስለሆነ እና ህይወት ስለቀለለ ብቻ ከፈለግ ሂድ፣ መሄድም ትችላለ፣ እዚህ ጋርም ቆሜ መሄድ ትችላለ ከፈለግ ክሞ፣ ችግር የለብኝም። ግን አንድና አንድ ነገር ልነግርህ የምፈልገው ነገር ከዚህ በኋላ ያ እኔ ማለት ሁለታችሁንም ማግኘት አልፈለግም ከዚህ በኋላ ምክንያቱም አንቺም ገባሽ ለወንድምሽ ደግፈሽ እዚህ ጋር ለእኔ ማለት ምንሽም ስላልሆንኩኝ እዚህ ጋር እያስመሰልሽን ያለሽው ምክንያቱም ዝም በል ዝም በል በቃ ማውራት እኔም የማውራት መብት አለኝ። አለምን እሷኮ ነው እየደገፈች። እንደዛ ከሆነ ደሞ ሁለታችሁም እንደፈለጋችሁ መሆን ትችላላችሁ። መልካም፣ ለናንተ መልካም ጊዜ ይሆንላችሁ። እኔም ደሞ ከዚህ በኋላ እንደዚህ እየደበረኝና እንደዚህ እንትን እያልኩኝ ነገራቶችን የሚጎዳሽ ነገር የለም ከተባለ ለምን ም ነገር የለም። ስለዚህ እኔ ሄዳለው፣ ነው ገብተዋል። እኔ ሄዳለው፣ እኔ ሄዳለው። እናንተ ችግር የለውም። መጣላት የፈለግከው በቃ ትወቅ። በቃ አረ ኖ አደለም፣ ችግር የለውም። ሰውኮ እኮ አንተ አልገባህምም አይገባህምም። ተው አይ በቃ አይግባህም። እንድትረዳው ምንም እንድትሉ አደለም ምፈልገው በቃ አሁን ለአንድ አንድን ነገር ማለት የምፈልገው ነገር እኔ ደግሞ ከዚህ በኋላ ይሄ ነገር እስካልተነገረኝና እስካላወቅኩ ድረስ መቼም እኔ ከናንተ ጋርም ማውራት አልፈልግም። ከናንተ ጋርም ከአንተ ጋርም ያለኝ ጓደኝነት አያስፈልግም። ሲጀመር ማለት ይሄ ነገር የኔና የአንተ ጓደኝነት የሚቀጥል ቢሆን ኖሮ የሁሉ ነገር ህይወታችን ላይ ከተዋወቅን ጊዜ ጀምሮ በጣም ብዙ ነገር ህይወታችን ላይ እየገጠመን ነው። ስለዚህ የኔና የአንተ። ምንትን ይሄ <laughs> <laughs> <stories" laughs> እኔ ሳስበው ምንም ፈጣሪ የሚፈቀደው ነገር አይመስለኝም፣ የኔና ያንተ ጓደኝነት ሳስበው ማለት ነው። ገብተዋል አይደለ? ምክንያቱም ቢያንስ ነገራቶች መስመር ይዙ ነበር። ስለዚህ አንተም ደግሞ ማለት ይሄ ምንድን ነው በቃ የሆነ ነገር ማድረግ ለሰው ሞራልም ሆነ ለሰው ለሆነ ነገር አታስብም። ማድረግ የሚፈልገውን ታደርጋለ። ከዛም በኋላ እንደዛ አይነት ሰው ነ። ስለዚህ በዚህ ሁኔታ ደግሞ እኔናሱ ልንግባባ አንችልም። ይሄ ነገር የሆነው በአንቺ ምክንያት ምናምን አይደለም፣ ግን እኔናሱ መግባባት አንችልም። ገብቶሻል አደለ? ምክንያቱም ሁሌ ሱ ለራሱ ብቻ ነው። ለምን እንደሆነሻል የሚያስበው ለራሱ ብቻ ነው። ለአንቺ የሚጠቅምሽንና የጎዳሽን ነገር ጠንቅቄ ስለማውቅ ያንን ነገር እየነገርኩሽ እንኳን የአንቺ ያንን ነገር ለማድረግ ትፈልጊያለሽ። አንደኛ ነገር አሁን እዚህ ቦታ ላይ እኔ አይጠቅምሽም ካልኩሽ በቃ አይጠቅምሽም ካልከኝ እሺ ብትይ ምን ገባሽ አይደለም አ እዚህ ቦታ ላይ አይጠቅምሽም፣ እኔ ነገር አይንሽ ጎዳ ነገር አይደለም። እሽ በቃ አንተ ካልክ ችግር የለውም ብትይ ምን ችግር አለው? እንደ አንተ ትክክል ነህ። መሄድ ነው ያለብኝ እኔ ምንም የሚመለከተኝ ነገር፣ ምንም የሚመጣ ልዩነት የለም። ባይዘው በመነጋገር ነው ለውጥ ሊመጣ የሚችለው። በመሄድ ምንም የሚፈጠር ነገር የለም። በመሄድ ማለት ነው ከበመሄድ የምታመጣው ነገር ምን እንደሆነ ታውቃለህ? እንትን ትላለህ። ጊዜህን ከምታጠፋበት ሰው ጋር ትለያለ። እንደዛ ከሆነ ሁሉም ሰው እየሄደ ይኖር ነበር። ገባሽ አደለ? ግን እየሄደ ነው ሁሉም ሰው። በመሄድ ውስጥ ምንም የሚያተርፈው ትርጉም የለውም። ገባሽ አደለ? ስለዚህ አሁን አንቺ ስለሄድሽ ምንም የሚፈጠር ነገር የለም። እኔ ስለሄድ ሰላሜን እመልሳለሁ። ገባ? ሰላሜን እመልሳለሁ። ሰላሜሽ አትሻለውን ምናግ፣ ምናግ ይሄን ነገር ማወቅ ፈልጋለሁ። ምንም የሚጎዳሽ ነገር የለም። እኔን ስሚኝ። እሺ፣ ሰማውኩ

እኔ ለምኛ አላስቀረሁም፣ ለምኛ አላስቀምኩ። መጀመሪያስ እንደዚህ ቀስ ብልሻለሽ በመሄድ ውስጥ ምን የምታመጩ ለውጥ የለም። እኔ እዚህ ጋር እየነገርኩሽ ነው ለአንቺ የሚጠቅምሽን ነገር። ለእኔ የሚጠቅመኝን አንተ አደለም የምትነግረኝ፣ እኔ ነኝ ማውቀው። ከተነገረኝ በኋላ የሚጠቅመኝ የሚጠቅመኝ ይሁን የሚጎዳኝ፣ የሚወስነው እኔ ነኝ ገባ? ከዛም በኋላ እወስናለሁኝ። ይጥቀመኝ ይጉዳኝ፣ ይሄ ነገር ለህይወቴ ይሁን አይሁን እኔ መወስን ይሆናል። ገባ አደለም? በጣም ነው የማዝነውሽ። ማለት አይ እየገረመችኝ ነው ማለት፣ ገራም እኮ በጣም ነው የገረመችኝ። ኧረ እባክህ የምሬን ነው። እንኳም ደስ አለሽ የማውል እንደዚህ። ያው እኔ እኮ የውልሽ ቢኒ፣ በቃ አንቺ ደግሞ የሆነ እኔ እንጃ፣ የሆነ እንትን አትሁኝ፣ ወጣ ገባ አትሁኝ። የምትናገሪ ከሆነ ተናገሪ። የምትናገሩ እግዚአብሔርን ነው ምላችሁ። እኔ ልሄድ ነው እኔ አልፈልግም። እንደዚህ አይነት ማለት ሰላም የሌለው ሕይወት አልፈልግም። ሁሌ ጭቅጭቅ ያለበት ሕይወቴ ሰላም የሚመጣው ከደፈረሰ በኋላ ነው። አንደኛ ነገር ሰላም ያለው ሕይወት ማግኘት የምትፈልጊ ከሆነ በቃ፣ አይጠቅምሽም። ያ ነገር ከተባልሽ አይጠቅምሽም። ለምን ትጋፈጫ እኮ ካልጠቀመኝ። አንተ ማት አትጠቅመኝም ለሕይወቴ አንተም ያ ነገር ካልተቀመጠ ነገር አይጠቅምሽም ያለሽ ሰው ነው የማይጠቅምሽ። አዎ ያ ነው ማይጠቅመኝ። ገብቶሃል። አንተም አትጠቅመኝም ማለት ነው ለህይወቴ። ያ ነገሩን ካልነገርከኝ ድብብቆሽ እየተጫወትክ ከሆነ አንተም አትጠቅመኝም ማለት ነው። ድብብቆሽ ካልሆነ እሷ ዝም እንድትል አታደርግም ነበር። አለቀ፣ በቃ የሚጎዳ ሰው አለ እያልኩሽ፣ አይመለከተኝም። እኔም እዚህ ጋር እየተጎዳው ነው። እኔም እዚህ ጋር እየታመምኩ ነው። እየታመምኩ ነው፣ እየተጎዳው ነው እኔም ያለሁት። ስለዚህ ምትነግረኝ ከሆነ ነገር ነገር ካልሆነ ደግሞ ሲሄድ ከመንገዴ ላይ አታስቁመኝ ቢኒ። ሁሌ አንተ የምታደርገው ነገር እንደፈለክ ትናገር፣ እንደፈለክ ታደረግና ከዛ ከመንገዴ ላይ ታስቆመኝ አለ። ይሄ ነገር ደግሞ ሰልችቶኝ፣ ስለዚህ ማይሆን ከሆነ ሁለታችንም መንገዳችንን እንምረጥ፣ ገባ። ስለዚህ የምትነግረኝ ከሆነ ንገረኝ፣ ካልሆነ እግዚአብሔርን እሄዳለሁኝ። በቃ እኔ በቅቶኛል፣ እንደዚህ አይነት ንዝንዝ አልፈልግም ዛሬም ቢሆን ካሜራ ይዤ የመጣሁት እያንዳንዱን ነገር በሰላም ልክ ስትመጡ ጀምሮ በሰላም ለመነጋገር የሞከርኩት በቃ እንትን ስለሆነ ነው። ገባህ አይደለ? ሰላም ስለምፈልግ ነው። ግን አንተ ሰላም ስለማትፈልግ ድብብቆች ስለምፈልግ፣ እኔ ደግሞ ድብብቆች አልፈልግም። ለማትፈልግ ጦር መሳሪያ ተሸክሜ ነው ትነግረኛለህ። ስለ ጦር መሳሪያ ምናምን አይደለም። ጦር መሳሪያ እኔ እንዴት ነው የሰው ልጅ ሰላም አልፈልግም ለምንድነው ነው እኔ እንደዚህ እኔ እያናገርሽኝ ያለሽው በነገራችን ላይ እንዴ ማለት እኔ እዚህ ጋ ሰላም አልፈልግ ምናም ምናም እዚህ ጋ ለአንቺ የማይጠቅምሽን ነገር አይጠቅምሽም ስላልኩ ነው ሰላም ያልፈለግኩት ለጤንነት ስለተጨነቅሽ እንድትጨነቂ ስላላደረግኩት ወይ በጣም አይደል እንደ ተጨነቀች በእናትሽ አንጀቴ አንጀቴ ትበላው እንደዚህ ማስመሰል አይጠበቅብሽም እኔ ሁሉንም ነገር እነግርሻለሁ በዚህ ደረጃ እኔን እንደዚህ የምትወሪኝ ከሆነ ሁሉንም ነገር እኔ ለአንቺ ማሰቤ አንቺን እንደዚህ የሚያደርግሽ ከሆነ እኔ እነግርሻለሁ። ችግር የለውም ግን እኔ አንቺን አንቺ እንዳትጎጂ አንቺን ብታዝኝ ስለማልፈልግ ነው። ቢገባሽ ማለት ነገረኝ። ምንም አታስብልኝ። ልንገርሽ፣ እኔና ያብ ስራ እህትና ወንድም አይደለንም። በቃ ይሄ ነው እውነቱ። ይሄ ነው ማለት እኔ የደም እህትና ወንድም አይደለም። በቃ ይሄን እውነት መባሽ አይደለ እዚህ ጋር አንቺን ምንም የሚያስከፋሽም የሚጎዳሽም ነገር የለም። ጭራለ አንቺን ያጣው ወዳጅ እምባነው ከእንግዲህ ወዳጅ